ጸማይ ብሔር የጸማይ ብሔር የህዝብ ብዛት ከሺህ የማይበልጥ ሲሆን የሚኖሩትም በደቡብ ህዝቦች ክልል ውስጥ ነው። ገበሬዎችና አርብቶ አደሮችም ናቸው። የሚኖሩት ከወይቶ ወንዝ ምዕራብ በሚገኘውና ደረቅ በሆነው በወይቶ ሸለቆ አካባቢ ነው። ቋንቋቸው የሚመደበውም ከኩሽቲክ ቤተ ቋንቋ የመስራቅ ቆላ ቅርንጫፍ ውስጥ ነው። በአብዛኛው የኢትዮጵያ ገጠር ልጅ አገረዶች ከጋብቻ በፊት ድንግልናቸውን ወይም ክብረ ንጽህናቸውን እንዲጠብቁ ይገደዳሉ። ይሁን እንጂ ይህ ልማድ ሁሉም ብሔሮች ዘንድ የለም። በጸማይ ብሔር ውስጥ ከጋብቻ በፊት ሩካቤ ሥጋ ይፈቀዳል። ወጣቶችም ከጋብቻ በፊት ወሲብ ይፈጽማሉ። ይሁን እንጂ በዚህ ሁኔታ ውስጥ ሴቶች መውለድ ስለማይፈቀድላቸው ጋብቻ በጣም የተከበረ ነው። ጋብቻ በሴቷ ፈቃደኝነትም ተገዳጅነትም ይፈጽማል። ይሁን እንጂ በማንኛውም ሁኔታ ቢሆን የወላጆች ፈቃድ አስፈላጊ ነው። የሰርጉም ድግስ የሚያዘጋጁት የሙሽራው ቤተሰቦች ናቸው። ድግሱ ከተዘጋጀ በኋላ የሙሽሪት ወገን ወደ ድግሱ ይጋበዛል። ሙሽሪትም ለአማቾቿ ትረከባለች። በዚህ መሃል ሙሽራው ወደ ድግሱ እስኪጠራ ድረስ ከእይታ ተሰውሮ ይቆያል። በግብዣው ጊዜ ሙሽራውና ሙሽሪት እጉራቸውን ይላጩና ራሳቸው ላይ ቅቤ ያደርጋሉ። ሙሽሮቹ ከዚህ ጊዜ ጀምሮ ከስድስት ወር እስከ ዓመት ለሚያህል ጊዜ ምንም አይነት ስራ እንዳይሰሩ ይደረጋል። በህይወታቸው ዘመን ባልና ሚስት የሆኑት ሙሽሮች ከአንድ ሳህን ላይ አብረው የሚበሉት በዚህ በጫጉላነታቸው ጊዜ ነው። ያላገቡ የጸማይ ልጃገረቶች አጭር ገባ ቅርጽ ያለው ቆዳ መቀመጫቸውን ሲሸፍን፣ ያገቡ ሴቶች የሚለብሱት ቆዳ ግን መቀመጫቸውና ብልታቸውን የሚሸፍን ነው። የሙሽራው ወገን የሚሰጠው ጥሎሽ ብዙ ከብት፣ ማር፣ ጥይት፣ እህል፣ ልብስ፣ ቡናና አረቄ የመሳሰሉትን ነው። ለአንድ ግለሰብ የሁሉ ማሟላት አስቸጋሪ ስለሆነም የሙሽራው አባት፣ አጎቶችና ሌሎች ቅርብ ዘመዶች መዋጮ ያደርጉለታል። ይሁን እንጂ ሙሽራይቱ ከዚህ ሁሉ ስጦታ የምታገኘው አንዳችም ኢኮኖሚያዊ ጥቅም የለም ግጅቶን ለማሳደግ ለወጣው ገንዘብና ለተደከመው ድካምና እንዲሁም ልታበረክተው ትችል ለነበረው አስተዋጽኦና ለወላድነት ባለተስፋነቷ እንደሚከፈል ካሳ ተደርጎ ይቆጠራል።